ተመስገን። ማን ነው እንደኔ ተጨንቆ ሀይሚን ሲያይ ደስ ያለው ማለት ነው። እግዚአብሔር ይመስገን። ብሩኬም ሰላም ነው፣ ሀይሚም ሰላም ነች ማለት ነው። ማለት ኦልሬዲ ያው ትናንት ደብዳቤውን ጽፋ እንደ ወጣች አደለችም ማለት ነው። ቢያንስ ደህንነቷን፣ ደህና መሆኗን አውቀናል ማለት ነው። ግን እስቲል አሁንም ተመልሳ እንደምትሄድ ነው የተናገረችው ማለት ነው። እኔ ግን ስትመጣ ያው ትናንት ሆስፒታል ምናምን ገብቶ ነበረ ብለዋል እነ ፍሴ። በእርግጥ ያስደነግጣል እንደዚህ ነገር ማድረጓ አድርጋም አታቅምም። ለምን አንዳንድ ጊዜ የሆነ ሰው የሆነ ነገር ሰው ሲደብቀን ወይ ለእኛ አስቦ ሊሆን ይችላል፣ ወይ እኛ እንዳንጨነቅ፣ ወይ ለዛ ሰው አሁን ለምሳሌ እኔ እንደተረዳው ሀይሚ ለብሩክ አስባ መሰለኝ የሄደችበትን ጉዳይ ያልነገረችው ማለት ነው፣ ወይ ሰርፕራይዝ ልታደርገው ሊሆን ይችላል ያ ነገር ሲተሳክቶለት ምናምን እሱን ለማስደሰት ይሆናል ብዬ ነው እንጂ ማስበው ሀይሚ እኔ ሳቃት እንደዚህ አይነት ስበና ያላት አይመስለኝም። ለምን ከብሩቅ ውጭምም እዚህ ምድር ላይ የሚያስብላት ሰው ራሱ ያለ አይመስለኝም። ከቤተሰቦቿ ቀጥሎ ብሩቅ በጣም ያስብላታል። በጣም ነው የሚያከብራት፣ በጣም ነው የሚወዳት ሞር እሷም እንደዚያው ማለት ነው እንጂ የእውነት ጨካኝ ብትሆን ኖሮ፣ የእውነት ክፉ ብትሆን ኖሮ፣ የእውነት ጨካኝ ብትሆን ኖሮ አትመለስም እራሱ ማለት ነው፣ አትመለስም ያው አትመጣም እራሱ የእውነት የምነግራችሁ ማለት ነው። አትመጣ ለምን? በቃ ሪኮ ያን ደብዳቤ ጽፋ ልቻው ብለህ አይደለ? ግን ያንተ ነገር ስለሚያስችላት ህመምህን አይታ ነው፣ እንደዛ መሆንህን ስላየች ነው ተመለስ የመጣችው። ግን አንተ ስትመጣ ልሰማክ ፈቃደኛ አይደለክ። ጀስት ኦልሬዲ ያናድዳል። አያናድድም አላልኩም። በጣም ነው የሚያናድደው፣ በጣም ነው ስሜት የሚሰብረው። አንደኛን እነትህ ከኔ በላይ ሌላ ሰው የሚያስብላት ሰው አለ ብለ እንደማትጨነቅ ለምንም ነገር ኬርለስ እንደሆነች፣ አብሶ በእኔ በኩል ላይ እንደዛ ብለህ ነው የምታስበው አንተ ማለት ነው። ግን ያ አይደለም ብሩኬ፣ ያ አይደለም ሀይሚ ጋ ያለው ያ አይደለም። ገባህ? ላይ ኢቭን እንኳን አስበ መታል ነግር ካለው ምን እንደነበረ የልብን አድርሶ ይቅርታ ማለት ምን ያደርግልኛል ነው ማለት ወረ ስሜቴን ኮ ጎዳሽ። በኋላ እንደፈል ሄደሽ አልኩ ስልክሽን ዘግተሽ ምናምን ብላለች ማለት ነው ጀስት እንትን ማለት ይህን ነገር ጀስት አሁን፣ ነፍሴ ካንተ በላይ የሀይሚ መምጠት አስደስቷቸዋል። ከባህር ላይ በቃ ሂጂ ደህና ሆኛለሁ፣ በቃ ደህንነቴን አውቅሻላል። እንዴ ስለምታከብር ስለምትወደን የመጣችሁ አንድ ሰው ደግሞ ቤት በስነ ስርአት ሲመጣ በስነ ስርአት ነው እንጂ ማናገር ያለብህ እኔ ለአንተ ለሀይሚ እያገዝኩ ምናምን አይደለም። ያናድዳል፣ ቡቡዬ ብሩክ፣ ያናድዳል። ነገር ግን የሚያናድደው ጥላህ መሄዷ፣ ደብዳቤ ጽፋ መሄዷ ለአንድ አላማ ሰባ ብሩክ ለምን ይሆናል ብሎ ብሩክ ምን ይሆናል ብላ አለመጨነቋ ያናድዳል። ነገር ግን ደግሞ ለምንድን ነው አሁን በእርግጥ እውነቱ ስትረጋጋ ሁሉን ነገር እናወራለን ብላለች። እውነት ነው። አሁን ተናደካል። ከአፍ ይህ የሚወጣው ነገር መጥፎ መጥፎ ነገር ነው። ንዴት መጥፎ ነው። ለምን የምትናገረውን አታውቅም አለ። ነገር ግን አዳምጣት ተረጋግተህ፣ በስነ ስርዓት በእንትን ባለ መንገድ ማናገር አይሻልም ወይ? እንደዚህ ውጭ ይዘህ አትሄድ ምናምን ፍ ይዘህ አትሄድ ለምን? አሁን ራሱ የመጣሁት አንተ ላናግርህ ነው ምናምን አንተ እኮ ያን ነገር መቀየር ትችላለህ። አሁን አንተ ውይ ሀይሚዬ፣ የመጣሽልኝ ደህና ነሽ ወይ ምንም ብትላት ስ በሚገድ እንዲሆኑ በቀለን የነበረ ሲጨነቅልኝ የነበረው ምናምን ብላ ታስባለች ማለት ነው። በእርግጥ አዎ የሆነ ነገር ብትሆን የሆነ ነገር ሆነ ነበረ ግን፣ የእዛን ያህልን ደግሞ ተረጋግቶ ማውራት ገባሃል። አንተ አሁን ስትመልስላት የብስ ትናደዳለች። አንድ ቀን የምቆየውን ነገር ሞር ሁለት ቀን ሶስት ቀን እየቆየች ትሄዳለች ማለት ነው። እና ብሩኬ ተረጋጋ። ሀይሚም ጥፋት ሰርታለች ጥፋት አልሰራችም ማለት ነው። እንደዛ ማድረጓ ተገቢ አይደለም። ነገር ግን ደግሞ እንደዛ ያደረገችበት ምክንያት ምንድን ነው? አላዳመጥናትም። ለምንድን ነው ደብዳቤ ጽፋ ሄደችው? ለምንድን ነው ኢቨን ከፍጼ ከፍጼ እና ከቤቂ ፍጼ ነው ለብሩክ በጣም ቅርብ ጓደኛ። ለምንድን ነው ለቤኪ ራሱ የሰጠችው? በቃ ይህ ፍጼን እንኳን ማስጨነቅ አልፈለገችም። ማ ኢማጂ ማለት ነው። ግን አንዳንድ ጊዜ ለእሷ መልካም አይ ልጅ አይሚ ለአንተ ከመጨነቅ ከማዘን ውጪ ለአንተ ከመንሰፍሰፍ ውጪ ሌላ የምታደርገው ነገር የለም የሆነት ማለት ነው ግን አንድን ጊዜ ረጋ ብለን ቆመን ማሰብ መልካም ነው። ገባሃ ብሩኬ ማለት ነው እና እና ተረጋጋ። ህመምክ ይገባናል፣ ስሜትክ ይገባላል። አንተ ለምን አላሰብሽም? ለምን ለእኛ አልተጨነቅሽም? እንዴት ጸጥ ብለሽ ጥለሽ ትሄጃለሽ? ወረቀት ጽፈሽ አድርገሽን ማታቂውን ነገር ነው አድርገሽብኝ። ይሄርሹ ነው ገባሃ። እውነት ነው ግን አንዳንድ ጊዜ ደግሞ መስማት ማዳመጥ የሚባል ነገር አለ። ምንም እየሰማሁት አይደለም እሱ ልታስረዳ ስትሞክር፣ አንተ በቃ ይኸው ደህና ነኝ። በቃ ልትሄጂ ነው ጭራሽ አይተሽ። መስማት ማዳመጥ የሚባል ነገር አለ። በቃ ምን ሆነሽ ነው እንደዚህ? የሆነ ማረጋጋት የሚባል ነገር አለ አይደለ? አንተ አሁን ደህና ሆነ ካለ እግዚአብሔር ይመስገን። በቃ ደህንነቷ ነው ቃል ባትመጣ ስኖር አስ ካል ጭንቀቱ ዛሬ አሁን ዛሬ ተመልሳ ባትመጣ ኖሮ ምንድን ነበር የሚወጡት ከዚህ በላይ ጭንቀን ነበር የብስ ከአንድ በአንተ ላይ ሌላ ነገር ተደራርቦ የእሷ መጥፋት የአንተ ህመም ተደራርቦ በጣም መጥፎ ነገር ነበር የሚሆነው። ግን መታለች፣ ተመስገን መምጣቷ ሊያስደሰ ሊገባ ሲል አንተ ደግሞ በእንትን አቀባበል ደስ አይልም ብሩኬ ማለት ነው እና ሀይሚሻ ደግሞ